አባት የለካ በዚህም ቀን በዚህን ዓመተ ምሕረት እዚህ ቦታ አይበይ ቦይ ነበር ይላል። የተጻፈ ነገር የለም። መከረኛው ሞባይል። ልጆቻችንን የምናጫውት በሞባይል፣ ማስታወሻ ምን ይስ በሞባይል፣ ዓለምን ምንና በሞባይል፣ ህይወታችን የተገነባው በሞባይል። አዎ እንጠፋለን፣ አትጠራጠሩ፣ እንጠፋለን በዚህ ቴክኖሎጂ አምልኮት። ለዚህ ለቴክኖሎጂ አምልኮት ተገዥነታችን ትልቅ እያጠፋ የሞባይል ኦቲዝም ሆነው ልጆቻችን ዛሬ የፈዘዙ የደነዘዙ ሆነው ተቀምጠዋል። በጸወን ሚዲያ አምባ መጠጊያ መዳንስ ስንል እንደኛ ቤተክሰን አስተምሮ ምን ማለት ነው? መዳንስ በምንድን ነው ምንድ ነው? በጸጋ ነው በስራ ነው ወይስ በህግ ነው? ወይም ደግሞ በሶስቱም ከሆነ ተመጋጋቢነታቸው እንዴት ነው? ነገረ ድነት ጣሪያና ላይናታችሁ እጅግ ሰፊ የሆነ ነገር ነው። ነገረ ድነት መጀመሪያ ድነት ስንል ሞት ነበር ማለት ነው። ከላይ መነሳት ይጠይቃል። ድህነት ለምን አስፈለገ ካል ጥንት የሌለው ነገር ስለ ስለሌለ አዎ ድቀት ነበር። ድቀተ አዳም ሞተ አዳም ብለን መነሳት ግድ ይላል። አጠራ አድርጌ ለመናገር ሚለዝ ሊቃውንት የሚያክሉበታል ሮሜ አምስት ላይ ስንነሳ ኃጢአትን ሞትን፣ መቃብርን በትስስር ያነሳል ቅዱስ ጳውሎስ። በእውነት ለመናገር መቸም ስለ ድህነት እንደሱ የጻፈ የለም። ኦሪትን ጠንቅቆ ያውቃት ስለነበረ በድካም የተደመደመች ስለነበረ ኦሪት እሱን ያደከመችው አሳዳጅ ያስባለችው በእውነት በህግ ቀናይነቱ ይነቱ ያን ያህል የደከመ ስለነበር ኋላ ደግሞ ተገለጸለትና ብርሃን ዓለም እስኪባል ድረስ የወንጌል ሕይወት የበራለት ታላቅ መምህር ዓለም ስለሆነ በእውነት ስለ ድነት አብዝቶ ጽፏል እና እሱን መነሻ ማድረግ ደስ ይለኛል። እነዚህ ሶስት ነገሮች አዳም ከወደቀ ልጅነቱን ከተነጠቀ በኋላ ኃጢአት ይላል ወይም ሞት አንድ ሰው ምክንያት ወደዚህ ዓለም ገባ። ይሄ ሞትና ኃጢአትም ያለ ሕግ በደል የፈጸሙትንም ያልፈጸሙትንም እስከ ሙሴ ገዛቸው ይላል። አያችሁ ሮሜ ምዕራፍ 5 ቁጥር 14 ላይ ከሙሴ እስከ ከአዳም እስከ ሙሴ ሁሉንም ገዛቸው ይላል። እንግዲህ አዳም ከራሱ ጀምሮ እስከ ደጋጎቹ ድረስ የሰውት መስዋዕት የጸለዩት ጸሎት ያችንን ገነት ሊያስከፍት አልቻለም። ነገር ግን በእውነት ስራን ከንቱ የማያደርግ አምላካችን እግዚአብሔር ግን የነ አብርሃምን የነ ያዕቆብን የነ ይስሐቅን ነፍስ ግን ነፍሶ ሙሰለ ጻድቃ ሙስታደ እግዚአብሔር ይል ነበራ። ስራን ከንቱ አያደርግም። የእነዚህ የደጋጎች ነፍስ እሱ በሚያውቀው ጥበብ በሱ እጅ ነበሩ ነው የሚለው። ገነት ከለ ከገነት ካልገቡ የት ቆዩ? ስለሚባል እኔም ሆኖ ይገርማችሁ ነገር የገደላ አይጠየቅም ነበረ ለምን ህግ የለማ። ስለዚህ ኃጢአት የሚባለውም ስም አጠራሩ ስለማይታወቅ ሰተት ብሎ በአንድ ሰው ምክንያት ስለገባ ኃጢአት ለሞት ሞት ለመቃብር ትስስር ፈጥረው አምስት ሺህ አምስት መቶ ዘመን ቢነታ አዳምን ወይም ደግሞ አጠቃላይ የሰውን ህይወት የተጎሳቆለ አድርገው ቆዩ። ከዛ በኋላ ግን እንዳልኳችሁ ሞት ኃጢአት ለሞት ሞት ለመቃብር እንዲህ ትስስር የፈጠሩት ከንቱ የሆኑት በክርስቶስ ነው። ቅዱስ ጳውሎስ ለቆሮንቶስ በጻፈው አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 26 ጀምሮ ሙሉውን እንድታነቡት ስለ ድህነት ጋብዛቸዋለሁ። ማለትም ሞት፣ ሲኦል፣ ኃጢአት የሚባሉት እንዴት እንደወደቁ ምን ይላል ቅዱስ ጳውሎስ? ወይም ዝ ይሳር ዘድሃሪ ጸላኢ ዘውዕቱ ሞት፣ ከዚህ በኋላ ኋላኛው ጠላት ይሻራል ይወድቃል ያም ያልናችሁ ሞት ነው አለ የኋላ ጠላት አለው ሞትን በኋላ የመጣ ነው ከምን በኋላ ከአዳም በደል በኋላ ነው ሞት የመጣ ምክንያቱም እግዚአብሔር ሞትን አልፈጠረም ሰውን ነፃ ፈቃድ ሰጥቶ አሁን እኮ እኛ ማወቅ ያቃተን ነፃ ፈቃድ ምንድን ነው የሚለው እስካሁኗ ደቂቃ ድረስ ቅድም ስንጠይቅ የነበረው መንፈሳዊ እድገት የሚባለው ሁሉ በነፃ ፈቃድ ውስጥ ስለሆነ እኛ የምንፈልገው ተገደል መስራትን ህግን ስለሆነ በህገ ኦሪት ስለሆነ ህሊናችን የተቃኘው ብዙ ጊዜ ድህነትን ከህግ ጋር ስለምናያይ ነፃ ፈቃድን ከመጠቀም አንፃር ገደል አልባን ነፃ ፈቃድ ስለምንጠቀም ነው። መንፈሳዊ እድገታችን ሁልጊዜ ጊዜ የሚቀጥጨው ከዚህ አንጻር በነፃ ፈቃድ ውስጥ የነበረ አዳም እንዳልኳችሁ ህይወቱን አጣ፣ ኑሮን ተጎሳቆለ፣ ህይወቱ በደለ። በዚህ አንጻር ግድ ነቢያት አስቀድመው ይወርዳል ይወለዳል ብለው ተናግረው ስለነበረ፣ ይህ መጽሐፍ የተናገረው ደረሰና ሞት በመሸነፍ ተዋጠ አለ። ይሄ ነው እንግዲህ ድህነት ማለት። ሞት ገዳዩ ሞት በመሸነፍ ተዋጠ። አይቴ ውእቱ ቀኖት ከሞት ሞት መውጊያ የት አለ? ሲኦል ሆይ አሸናፊነት እየት አለ? መቃብር ሆይ ይዘህ ማስቀረት እየት አለ ብሎ እስከ ትንሣኤው ድረስ አበጥሮ ቅዱስ ጳውሎስ ሰበቀልን። ከዚህ በኋላ ግን በተለያዩ መጽሐፍት በተለይም ቅዱስ ጳውሎስ ድነትና መዳንን ሲጽፍልን እሱ ሲጠቅስ መዳን በሙሉ መጽሐፍት ተጽፈዋል። በሁሉም መጽሐፍት ነው የተጻፉ። ነገር ግን ቅዱስ ጳውሎስ አበጥሮ ስለ መዳን ህገ ኦሪት አስቸጋሪ የነበረውን የህግ አገልግሎት መዳን በሕግ ነው ስለሚሉ ሰዎች በተለይም በሁለቱ ወገን ፈልሰው ከመጡ አማኞች ለይቶ ሊያስረዳ ሲፈልግ ሮሜን ገላትያንና እብራውያንን እያዳመጣቸው ነው። ማስታወሻ ይዛለን እኮ። የሚገርመኝ ቅድምን የነገርናችሁ ወደ ጉዞ ስትመጡ ቦታውን ለመቅረጽ አቅም ያለው ካሜራውን የሌለው ደግሞ ከሚነገረው ተነስቶ ማስታወሻውን ጽፎ ሂዶ ለልጅ የሚተርፍ ማስታወሻ ይዞ ቀኑን በዚህን ቀን ብሎ ቀኑ እንኳ ቢጻፍ አባቴ እኮ ይላል፣ እኔ በሞት ልጄ በዛሬው ቀን የጻፍኩትን ማስታወሻ አንስቶ አባቴ ለካ በዚህን ቀን በዚህን ዓመተ ምሕረት እዚህ ቦታ ሃይበይ በበይ ነበር ይላል። የተጻፈ ነገር የለለ። መከረኛው ሞባይል ልጆቻችንን የምናጫውት በሞባይል ማስታወሻ ምንስ በሞባይል አለምን ምና በሞባይል ህይወታችን የተገነባ በሞባይል። አዎ እንጠፋለን፣ አትጠራጠሩ እንጠፋለን በዚህ ቴክኖሎጂ አምልኮት፣ ለዚህ ለቴክኖሎጂ አምልኮት ተገዥነታችን ትውልድ እያጠፋ የሞባይል ኦቲዝም ሆነው ልጆቻችን ዛሬ የፈዘዙ የደነዘዙ ሆነው ተቀምጠዋል በየቤታችን ላይ። እና ማስታወሻችሁ በሞባይል ላይ በመሆኑ ይገርመኛል። እንዲህ አድርጌ የነበረ ይዤ ነበረ ድሌት ተደረገብኝ። እናንተ አእምሯችሁም ድሌት ይሆናል። እኔ እውነትን ነው ምናገር። ተግሳጽ ያስፈልጋል አንዳንዴ ከትምህርት ጋር ተግሳጽ እና ማስታወሻ ካልያዛችሁ ነው የምናደርግ እኔ ያዛችሁን ብታነቡ የምፈልገው አዎ መዳን በዚህ ብቻ ነው መዳን በጸጋው ነው ስለሚሉት አወጥሮ ቅዱስ ጳውሎስ በጣም አማሮ እንደውም ብለው ይቻለኛል የሮሜ መልእክቱን ገላትያን እብራውያንን የጻፈ ስለ አራት ነገሮች ነው ስለ አራት ነገሮች ምንና ምን መጀመሪያ ድነትን በብሉይ ኪዳንና በአዲስ ኪዳን ከፍለን እንየው ያዙልኝ ሁለተኛ ድህነትን ስጋዊ ድህነትና የነፍስ ድህነት ብለን እንክፈለው። ለምን በስጋ የተፈወሰ ልትድን ተወዳለ ብሎ መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዊው ከስጋ ደዌ የፈወሰው የስጋ ደዌን ያነጻለት ሰውም ስለነበረ ድህነት ከደዌ ስጋም ስላለ እኛ አሁን ዘረዝርላ ዘረዝርል ዘረዝረው ድህነተ ነፍስን ብቻ ነው ድህነተ ድህነተ ድህነተ ስጋ መጻ ጉዕም አልዳንም ማልዳንም ተውትሱል በሁለት ተከፍሎ ድነተ ነፍስ በብሉይ ኪዳንና በአዲስ ኪዳን ያለው የመዳን ስራ በጸጋ ወይስ በስራ በህግ ወይስ ደግሞ ተመጋጋቢነታቸው ምን እንደሆነ እነዚህን በተወሰነ ነገር እናገራለሁ እንግዲህ በብሉይ ኪዳን ክርስቶስ ሊመጣ ያስፈለገበት ዋና ምክንያት በብሉይ ኪዳን ለመዳን ብዙ ነገሮች ነበሩ ቅድም እንዳልኋችሁ ህግ በሌለበት ዘመን የበደሉትንም ያልበደሉትንም ከአዳም እስከ ሙሴ ሞት እኩል አድርጎ ገዛ ካል በሙሴ ህግ ወጥቶ ነበር። ያ ህግም ህገ ኦሪት ነው። ህገ ልቡና፣ ህገ ኦሪትና ህገ ወንጌል ብለን እንደምንነጋገረው ከህገ ልቡና ባሻገር ህገ ኦሪት በሙሴ ተሰጥቶ ነበርና ያ የኦሪት ህግ ታውቁታላችሁ። ቅድም ያለው ህገ ኦሪት ነው። የይቁረጡሽ ህግ ነው። አይን ገዛ አይን ስን ገዛ ስን ሚል ነው። አይን ስለ አይን፣ ጥርስ ስለ ጥርስ፣ በደልን በበደል ደምን በደም የሚል ህገ ኦሪት የሰውን ልጅ ሊያድን አልቻለም። ዋናውና ሌላው በሁለቱ ወገን በአይሁድና ካይዛ ፈልሶ በመጡ ሰዎች መካከል በዘመነ አዲስ ክርስቶስ በመጣበት ዘመንም ያጨቃጭቅ የነበረውና ቅዱስ ማለት ቅድም እንዳልኳችሁ ቅዱስ ጳውሎስም በሉት ቅዱስ ጴጥሮስ፣ ሌሎች ወንጌላውያን ሁሉንም አዲሳትን የጻፉ ስለ መዳን የጻፉት ሁለቱንም ለይተው ነው። ማንንና ማንን? የብሉይ ኪዳንን መስዋዕት አቅርቦት የድህነትን ስራና በዘመነ አዲስ በክርስቶስ ቤዛነት የተገኘውን ድህነት ነው የለዩት። በብሉይ ኪዳን ድህነት አንደኛ በህግ፣ ሁለተኛ በመስዋዕተ እንስሳ ለአስተስርዮ፣ በግዝረት፣ በነዚህ በአራቱ ህግ ነበረ ድህነት ይመጣል ተብሎ በብሉይ ኪዳን ይደከም የነበረው ቅድም እንዳልኋችሁ መገዘር፣ ሁለተኛ መስዋዕተ እንስሳ ለአስተስሪዮ፣ ዕለት አስተስሪዮን ማክበር የመሳሰሉት ነገሮች ሁሉ ለድነት አገልግሎት ይውሉ ነበረ። አራተኛው ሊቀ ካህናቱ ካህናቱ በዓመት አንዴ ለዕለተ አስተስሪዮ መስዋዕት ይዞ ገብቶ በቤተ መቅደሱ ይረጭ ነበረ። እነዚህ ባለ አንጽሖ ባለ አስተስሪዎ የሚባሉት ሁሉ ባጠቃላይ ኦሪት ወይም እነዚህ ኦሪት ህገ ኦሪት ለወንጀል ሞግዚት ሆኖ አገለገለ እንጂ ድህነትን ሊያመጣ አልቻለም ግልጽ እናድርገው ብዬ ነው ህግ የሚባሉት እነዚህ ናቸው ህገ ኦሪት የሚባሉት መገዘር ህግ ነው ባለ አስተስሪዎ መስዋዕተ እንስሳ ስብ ማጤስ አው ደም ማፍሰስ። ካልተካሄደ ስሬት የለም የሚለው ህግ ነው። እነዚህን ነገሮች ነው አስተሳስሮ ቅዱስ ጳውሎስ የነገረን። ከዚህ በኋላ ግን በክርስቶስ ቤዛነት ሁሉ ነገር ጸጋ ተወስዶ የነበረ ጸጋ በዕለት ዕለተ አስተስሪዮ የምትባለዋ በአመት አንዴ የምትከበር የነበረችዋ ዕለት አስተስሪዮ ዕለት ዓርብ ተካቻት። መስዋዕተ እንስሳውን እርሱ ኢየሱስ ክርስቶስ መስዋዕት ሁኖ ራሱ መስዋዕት አቅራቢ ራሱ መስዋዕት ሁኖ አዳነን ስለዚህ በከበረ ደሙ ፈሳሽነት በዕለተ ዓርብ ከጎኑ በፈሰሰ ደምና ውሃ ልጅነትን አግኝተን የተወሰደ ልጅነት የተነጠቀ ርስ ተመለሰ በማን በኢየሱስ ክርስቶስ ይሄ የበዛነት ስራ ነው ጸጋው ይህ ነው ጸጋው ለእግዚእነ ኢየሱስ ክርስቶስ ብለው ይሄ ሁላችሁ ብለው በየቅዳሴው በየኪዳኔው የሚነግሩን በክርስቶስ ቤዛነት የተገኘው ጸጋ ድህነትን ስለሰጠን ነው። ቅዱስ ጳውሎስ ወደ ገላትያ ሰዎች ምዕራፍ አራት ቁጥር ሁለት ላይ በእውነት ከአይሁድና ከአሕዛብ ፈልሰው በመጡት መካከል በሚደረግ የማዕድ አገልግሎት እንኳ ያልተገዘሩት ሰዎች ጋር ከአይሁድ ፈልሰው የመጡ ማለት የአይሁድን ሕግ የሚከተሉ ወይም ደግሞ ከአይሁድ ወገን የሆኑ ሰዎች ከነሱ ጋር መብላትን ይጸየፉ ነበር ይላል። ለምን? ስላልተገዘሩ። ነገር ግን በአዲስ ኪዳን ግዝረት በጥምቀት ተተክቶ ድኅነትን ሰጠ ብለን ስንናገር ቅዱስ ጳውሎስ እኔ ይላል ኬፋንና በርናባስን በግብዝነት ተስበው እነሆ ያንን ስራ በመስራታቸው ገሰጽኋቸው ይላል። ተመልከቱ ገላትያ አራት ሁለት ላይ የሚደንቅ ነገር ነው። የግብዝነት ስራ ስለተባበሩ ይላል። ግብዝነት ማለት ቅድም እንዳልኋችሁ ፀሐፍት ፈሪሳውያን ኢየሱስ ክርስቶስን አዎ፣ ስርየት ያለ መስዋዕት ደም ካልፈሰሰ ስም ካልጤሰ ስርየት የለም የሚሉት ፀሐፍት ፈሪሳውያን መካከል ኢየሱስ ክርስቶስ ተሃድገ ለኪ ኃጢአትኪ ተሃድገለክ ኃጢአትከ እያለ እነሆ ኃጢአታቸውን ይቅር በሚልበት ጊዜ እርሱ ማን ነው ከእግዚአብሔር በስተቀር ኃጢአትን የሚያስተሰር እያሉ ያጎረመርሙ ነበር። እርሱ እግዚአብሔር መሆኑን አላወቁም። ጦረተ ሕሊና ነበረባቸውና እንዲህ ሆኖ ነው ኃጢአት የተሰረየ በጸጋው ድነናል የሚለው እንሆ በምስጢራት ያልተካነ ድህነት የለም። በጸጋው ለመዳን ምስጢራትን መፈጸም ያስፈልጋል። በተለይ ሶስቱን ልጥቀስና ናቀረ ወንድሞች ወንድሞቼ ጨርሱ ምስጢረ ጥምቀትን ምስጢረ ቁርባንን ምስጢረ ሜሮንን መካን ያስፈልጋል። በእነዚህ ምስጢራት ድህነትን አግኝተናል። ጸጋ ማለት እነዚህ ናቸው። ምን ሳዘተው በለነ ጸጋ የተሰጠን ጸጋ እነማን ናቸው ያልነ እንደሆነ ከማያገበው የተሰጠውን ጥምቀትን ቀጥሎ ቁርባንን ወይም ደግሞ የክርስቶስን ስጋ እናደብ መቀበልን በሜሮን መክበር ናቸው። ሌሎችም በርካታ ምስጢራት አሉ። ሌሎች ከጸጋው ጋር ወደቱ የሚያደርሱን ጾሙ፣ ጸሎቱ፣ ምጽዋቱ፣ ስግደቱ ሁሉ ይሄ በህግ ጥላ ስር ያለ ትእዛዝ ነው የሚለው ኢየሱስ ክርስቶስ እንዲያው ትእዛዛቴን አክብሩ ብሎ በእነዚህ ውስጥ የተካተቱ የድህነት ስራዎች እነዚህ ናቸው። ድህነትን የሚያመጡ እግራ የሚያጋባው ለምን መሰላችሁ ለይታችሁ ማወቅ ያለባችሁ ክርክሩ ቅዱስ ጳውሎስ ማብራራት የፈለገው በአይሁድ መካከልና ከአሕዛብ ፈልሰው በመጡ መካከል የሚፈጸሙ በዘመነ ሐዲስ ኦሪት ተሻረ እያሉ የሚጮሁትን ነው። ተተካ እንጂ ኦሪት አልተሻረም ብለን ስንናገር እነሆ የመተካካቱ በዝግረት በግዝረት፣ ጥምቀት፣ በበዓለ አስተስርዮ ዕለት ዓርብ በስብ መጤስ፣ በደም መፍሰስ የዓለም በግ ኢየሱስ ክርስቶስ ሷአሬ አንድ ጊዜ ራሱን በማይደገም ሰውቶ ሊቀ ካህናቱ በዓመት አንዴ እየገባ በቤተ መቅደስ ሲረጭ የነበረውን በከበረ ደሙ ፈሳሽነት በተመሰረተች ቤተክርስቲያን ክርስቲያን የመዳን ቀን በዓመት ሳይሆን ዛሬ አሁን ብለን ምእመናንን በንስሐ እያከበር በጥምቀት እያከበር ልጅነትን እያሰጠን እስከ ዓለም ፍጻሜ የሚቀጥል ድኅነት ይህን ይመስላል።